እስቲ ስለዛ ሰዓት ታሪክ ንገሪ እስቲ። ያ ምንድን ነው ያደረጋችሁትና ምንድን ነው የተከናወነው ነገር? እንኳን ታዩ። ምክንያቱም አንደኛ ቤተሰብ ፊት ነው ያለ ነው፣ ሁለተኛ ደግሞ በቃ መወራት የሌለበት ነገር ስለሆነ እኮ ነው። ቤተሰቦች እንዲያውቁ ስለፈለኩ እኮ ነው። አንቺን እራሱ ብዙ ነገር ለማስደረግ ብዙ ነገር ውስጥ ነበረች። በእርግጥ ነው አሁን አሁን ነው እያለፈ እየቆጨኝ እየመጣ የነበረው። እሷ ያረገችው ነገር አሁን ላይ ነው የሚቆጨኝ። ለምን ተባባሪ ነበርኩ እኮ ነው የሷ ጋር ባሻረል እና ታይ በሰዓቱ ምናም ብዬ ልልሽ ይቻልኩት እሷ አልካኝ ነበር። እኔ በሷ ምክንያት እንደውም ጠፊቃ ምሽትኩ። ሰላም ሰላም ሰላም! እኔ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ኑሮ ምናምን እንዴት ነው? እኔ ጋ በጣም አሪፍ ነው። ጥሩ ጥሩ ነው፣ ጥሩ ላይ ነው ያለ ነው። እና እናንተስ እንዴት ናችሁልኝ? ያው እንግዲህ ባላችሁበት ሰላማችሁ ይብዛ ቤተሰቦቼ። ዛሬም እንግዲህ ተመልሼ መጥቻለሁ። እንግዲህ ዛሬ አንድ ሰው ቀጥሬ ነው የመጣሁትኝ። ያው እንግዲህ እንደምናውቀው ሄርሜላ እንግዲህ ጓደኛዋ ከውጭ መጣለች፣ ዱባይ ነበረች። አንድ ጓደኛ አብረው የተማሩ ማለት ነውና መታለይ ሰሞኑን ነው የመጣችው። እንግዲህ እንደምንም ብዬ አስቸግሬ እንደምንም ብዬ ተለማምጭም ቢሆን ቀጥሪያታለሁ። ገና መምጣቷ ነው። ያው እንግዲህ ከውጭ ሲመጡ ብዙም ወደ ውጭ ውጭ ማለት አይወዱም ለተወሰነ ጊዜ እና እኔ እንደምንም ብዬ እንግዲህ ቀጥሪያታለሁ። ቤተሰቦቼ ብዙ ማወቅ የምፈልጋቸው ነገሮች አሉ። እኔ ለሁላችንም ግልጽ ያልሆነና ድብቅ የሆነ ነገር አለ እና ያንን ነገር ግልጽ እንድታደርግልኝ ፈልጌ ነበር። ያ ምንድነው? ስለ ሄርሜላ ያለውን ነገር እስኪ አላማዋ ምን እንደሆነና ና ማለት እስቲ ስለ ልጅቷ ባህሪም ሆነ ያለውን ነገር እስኪ እንድትነግረኝ ቀጥሪያታለው ቤተሰቦች ያው እንግዲህ ከልጅቷ ጋር በደንብ ይተዋወቃሉ አብሮ አደግናቸው እንዳልኳችሁ ሲቀጥል ደግሞ ሳጣራ ልጅቷ ዱባይ ነበረች እና ከዱባይ ነበረች እዛ እንግዲህ የሆነ አሁን ሰሞኑን እንግዲህ ሄርሜላ እንትን ያለችው ነገር አለ አይደል ያኛው ሰአቱ ከዱባይ ነው ቤተሰቦች እንትን ብላ ያመጣችሁ እንግዲህ እኔ አሁን እንዲህ ብዬ መናገርን በግልጽ ማውጣት ያው እንግዲህ ሰሞኑም ነግሬያችኋለሁ። እኔ በተናገርኩ ቁጥር ወንጀል እየበዛ ስለሚመጣ ያው ሰዓቱም እንደተደረገ ታቆታላችሁና ያን ሰዓት ከዱባይ ነው የመጣው። የገዛችሁ ዱባይ ነውና እንግዲህ እቺ ልጅ እጇ ይኖርበት አይኖርበት ጓደኛዋን እንጠይቃታለን ማለት ነው። ስለሷ የምታውቀውን ነገር አሁን ላይ ያው ጥሩ አይመስሉኝም። ምክንያቱም ጥሩም ስላልሆኑ ነው። ከድሮ ፍቅረኛዋ ጋ ሆና ሚስጥሩን ያወጡት ያው ሪከርድ ያወሩትን ሪከርድ ምናምን እንደላኩ ሊነግሪያቸዋለሁ ቤተሰቦችና ለዛ ይመስለኛል እንጂ ያለምንም ደህና አብረው ቢሆኑ እንግዲህ ሪካርዱን አሳልፋ አትሰጥባትም ነበር። እንግዲህ ለምን እንደሆነ እሱን ነገር እናጣራለን ቤተሰቦች እና ደግሞ ትናንት ማታ እና አብርሽና ሩታ የሰሩት ቪዲዮ አይታችሁታል። እኔ በጣም ተደስችበታለሁ። በጣም በቃ እኔ የፍላሽና ፖስታ ሳይሰራ አይቀርም ቤተሰቦች። ምክንያቱም አብርሃም ትንሽ ቀልቡ እየተመለሰ የመጣ ይመስለኛል። ትንሽ እየተመለሰ ነው እና ጠጋ ጠጋ እያለ ነው። እሷን እንግዲህ ለመቅረብ እየሞከረ ነው። ያው እሷም ሴት ልጅ ናት በአንዴ መቼም እሺ ብላ ባትገባም እንግዲህ ቀስ እያሉ ይስማማሉ እና እሱም ሳይገባ አይቀርም። ያው እንግዲህ እየተመለሰ ነው። ትናንት ደግሞ ያው የሌነሱ ፍቅር አንድነት ስላሳዩን እንግዲህ ሁላችንም ደስተኛ ነን። እንግዲህ ፍቅራቸው በዚህ ይጠንከር ይበርታ አላቸው ቤተሰቦች። ሩትዬም ያው እንግዲህ ይቅርታ እንደምታረግለት እንግዲህ ያው ተነጋግረናል ያለውን ነገር ይቅርታ ማድረጓ አይቀርም። ምክንያቱም እሷም ተወዷለች። የልጇ አባት ነው፣ ባሏ ነው፣ ተወዷለች። ግን ያው የሴትነት ወጉ አለ አይደል። ያቺን ትንሽ ለመግደር ደረያል እንጂ ሩታ ጋር ምንም ችግር አይኖርም። ያው ማለት እኔ ስቀርባት ሸሸኛለች ምናምን ላለው ፓርት ያው እሷ እንደዚህ አይነት ነገር የለባትም ቤተሰቦችና ያው የሴትነቷን ወግ ትንሽ ለመግደርደር ያህል ነው። ግን ላሳዩን ፍቅር በቃ በጣም ደስተኛ ነን። እናንተም እንግዲህ ደስ እንዳላችሁ ተስፋ አድርጋለሁ። ቤተሰቦች እንግዲህ አሁን ልጅቷን ቀድሜ ደውዬ ቀጥሬ ነው እየጠበቅኳት ያለሁት። እስቲ ትምጣና እስክትመጣ ድረስ ትንሽ እስቲ ልጠብቃትና ያለውን ነገር እንዴት ነው። ሰላም፣ ደህና ነሽ? ሰላም፣ ሰላም ነው። አውቅሻለሁ ልበል? ከዚህ በፊት ይሆን ይችላል የማውቀሽ እየመሰለኝ ነው። አዎ፣ ምን ቆየሽ እንዴ? ከመጣሽ ሳት ሳምንት ሆኖሻል። አይ በሰላም መጣሽ። ዋውእ እንኳን የፈለኩሽ። ያው ከሄርሜላ ጋር ጓደኛ እንደሆናችሁ ያው አውቃለሁ ማለት የአንድ ሀገር ልጆች ነን። ብዙዎቹ እንተዋወቃለን። ትንሽ ከመሆኗም የተነሳ ከተማዋ፣ ሁላችንም እንተዋወቃለን። አንድ እንትላ ያለን ልጆች እና ያው እንግዲህ ጓደኛዋ እንደመሆንሽ መጠን አንዳንድ ነገር ስለሷ ልጠይቅሽ ነበረ፣ ማለት ካልደበረሽ ማለት ነው። አይደብረኝም። በርግጥ አብሮ አደጌም ናት። አብረን ብዙ ነገር አይተናል። ጓደኛዬ ናት። ተምረናል ብዙ ነገር። እኔ ስራ የሚላ ማለት ልጠይቅ የፈለግሽ ምንድን ነው ማለት? እሺ ዱባይ እያለች እያለሽ አንቺ እዛ ዱባይ መታ ነበረ። ኦኬ እሺ ስጦታ ምናምን ገዝታችሁ ነበረ ሰዓት ሰዓት? አዎ እና ማለት እስኪ ስለሷ ያለውን ነገር ያው ሰዓቱን እዛው ነው የገዛችሁት ይመስለኛል። አዎ በቃ ማለት ማውራት ያለብኝን እንግዲህ አሁን መቼም መደባወቅ አያስፈልግም። እኔም ደግሞ ውስጤ ታውቂያለሽ፣ ስለ ያስኩት ማለት ነው ጫንቆኝ ነበር ማለት፣ ከሷ ጋር ያደረኩት ነገር በጣም ጻጽቶኛል እሷ አሽታኛለች ብዙ ነገር። ስለዚህ ስለሷ ደግሞ በቃ ሁሌ ልነግርሽ ነው የሚገባው ምክንያቱም እኔም አይምሮ አላረፈም። ታውቂያለሽ በእርግጥ በርግጥ አዎ። ሰዓቱንም አብረን የገዛነው እኔ ለስራ መላልሳለሁ ወደዛ ብዙ ጊዜ እዚህ አልኖርም። በሳምንት ምናምን ብሆን ነው። ከዛ ትሄዳለው፣ ረጅም ጊዜ ቆይቼ እመጣለሁ። ስራ አዝ ወደዛ ጀምሬ ማለት ነው። እና የባለፈውንም አንቺ ረስተሽኝ ነው እንጂ ባለፈው ልጁ የሄርሜላ ነው ማለት አውርተን ነበር። አንቺ ረስተሽ ነው ያለን እንጂ አላውቅም። እኔ እንጃ ማለት ፊትሽ አዲስ አልሆነብኝም፣ ግን የት እንደማቀሽ ነው የጠፋብኝ። አዎ ልጁ የሄርሜላ ልጅ ነው። ባለፈው ዋሽልኝ ብላኝ ብዙ ነገር እንትን ብላኝ ዋሽቻለሁ። ኦኬ፣ ከእኔ ጋር ተገናኝተናል ቪዲዮ ላይ። አዎ፣ አንቺ በቃ ሰው መርሳት እንዴት ነው? እኔ እንጃ። እኔ ብዙ ማለት ወይ ደግሞ ወፍረሻል ወይ ምናምን ብቻ ነው ነገር ተደረገው ረጅም ጊዜም ያው እንትን ስለሆነ ስለተራራቅን ነው። እና ያው ልጁ ሄርሜላ ነው። እሷ አስጀምር የምትሆንም ሴት አይደለችም። ሁሉ ሁሌ ህይወቷን በውሸት ላይ እንትን እያለች ነው እያሳለፈች አለችው። እኔ ምንም ጓደኛዬ ብትሆን እስካሁን ችዬ ዝም ብያለሁ፣ ማለት ብዙ ነገሯን ማለት ነው ሸፍኝላታለሁ ግን በቃ አለ አይደል የምትሰራው ስራ በጣም ነው የሚያናደኝ። አሁን ላይ ማለት ነው አንዳንዴ እኮ ትልቅ ሰው ሆነሽ ማለት ነው ነገሮችን ስታገናዝቢ እጅግ በጣም እንትን ይልሻል። አይምሮሽን ብዙ ነገሮች እንትን ይሉታል። እና ያው ልጅነትም ስለነበረ ለእሷ ይጠቅማታል ብዬ በማሰብ ብዙ ውሸቶቿን ይላታል ግን፣ በቃ አሁን ላይ ግን እንጃ ሄርሜላ ምን አይነት ሰው እንደምትሆን አላውቅም። እኔ እንዴት ብላ አይምሯን መቀየር እንደምትችል አላውቅም። እሺ ቆይ፣ አብርሃምን በምን መልኩ ነው የቀረበችው? እስቲ እንዴት ነው ማለት አብርሃምን ምን እውነትም ወዳው ነው ወይስ ምንድነው? እስቲ አቀራረቧ፣ እኔ ግራ ስለገባኝ ነው የምር። እሷ የውሸት ኑሮ ነው የምትኖራልኩሽ። የምንም መውደድ መዋደድ የሚባል ነገር እሷ ጋር የለም። አትወድም፣ ልትወድም አትችልም። ገባሽ? አንዳንዴ ምን አለ መሰለሽ፣ ከልጅነቷ ጀምሮ ውሸት፣ ውሸተኛ ስለሆነች አሁንም አድጋ ያውሸት አለቀቃት። ባህሪዋ ሆኖ ለምዶ ባታል እና የመውደድ ነገር የለባትም፣ አትወደውም። እሺ ለምን የቀረበችው ይመስልሻል? እኔ ግራ ገብቶኛል። አሁን ልጁ ባለትዳር ነው። እንግዲህ እልህ እልህ የሚባል ነገር አለ። በዛ ላይ ደግሞ ከዚህ በፊት ማለት የሆነ የተገናኙበት ነገር ያለ ይመስለኛል ከሱ ጋር ማለት ነው እና የሆነ ለመበቀል አለ አይደል በቀል በቀልም ፈልጋ ነው የቀረበችው። እና አሁን ላይ ደግሞ ለመበቀል ነው እንጂ የምትፈልገው እሱ ነው አፍቅራ ምናምን አብራለች። ግራ አጋባን እኮ አሁን ለራሷም ላይሆን ነገር። እሺ ልጁን አሁን ከሚስቱ ማለያየት እንግዲህ ሚስቱ እርጉዝ ናት እንደምታውቂው አይተሽም ከሆነ ቪዲዮ እርጉዝ ናት። እንግዲህ ከሷ እንዲለይታ ምን ምን ሊያረግላት? እሺ አለይታ። ስለዚህ አንዳንድ ሰው መበቀል ሲፈልግ አይምሮ ምን ይሆናል? ድፍን ይሆናል። በውስጥሽ ላይ እኮ የሆነ በቀል ካለ እንትን አትዩ በጥሩ አይነት በጥሩ ጎኑ አትሄጂም። በቀልም ብቻ ነው የምታስቢው፣ ገባሽ? ስለዚህ በቀል ስላለባት በቃ በቀሏን ነው መፈጸም የምትፈልገው እሷ። ከዛ ውጪ ሌላ ነገር አይደለም። እንደውም እኮ አንቺ ካስታወሽ ማለት ነው አንዴ በጥፊ መተሽኛል፣ ምንም ማለት እሷ ልካኝ እንደገና ደግሞ አላስታውሽኝም? አሁንም በጥፊ የመታሽኝ ትዝ ማይልሽ? ያን የመሰለ ጥፊ አቆሰሽኝ እኮ ያለ ሰው አንድ ጊዜ አብርሃም ተወዋለሽ ምናም ብለሽ ነበር። እሱም የላከችኝ የነበረች እሷ ናት። ለምን አንቺ መተው እንዳለብሽ ስለወሰነችና አንቺ መተው ያለብሽ ነገር ሁሉ ለማድረግ በጣም በብዙ አይነት ርቀቶች ሄዳለች፣ በብዙ ሰው ማለት ነው። እንደውም እኮ አንቺን እራሱ ብዙ ነገር ለማስደረግ ብዙ ነገር ውስጥ ነበረች። በርግጥ እኔ አሁን አሁን ነው እያለፈ እየቆጨኝ እየመጣ የነበረው። እሷ ያረገችው ነገር አሁን ላይ ነው የሚቆጨኝ። ለምን ተባባሪ ነበርኩ እኮ እኔም የእሷ ገባሽ አይደል እና ታይ፣ በሰዓቱ ምናም ብዬ ልልሽ የቻልኩት እሷ አልካኝ ነበር። እኔ በእሷ ምክንያት እንደውም ጥፊ ቀምሼ እጥኩኝ። ይቅርታ እንግዲህ ይቅርታ፣ የምር ይቅርታ። ኔ ዛኒ ስሜታዊ ሆኜ ነው። በቃ እንደዛ ስትይ ስሜት ውስጥ ገብቼ ነው እንትን ያልኩሽ። ለጥፊው በጣም ይቅርታ። ግን እሷ ከኔ ጋር እኮ የሚያገናኛት ነገር የለም። ያው ብድር በምድር ነው። ያንቺን ጥፊ ደግሞ ኔም ቀምሻለሁ። እሷ ክስ አረባ የምር በጣም ተጣልተን እንትን ብላኛለች። ያው ብድር አይቆይም፣ ይመጣል። ይመጣል እህቷ እህቷ ያው እንግዲህ አቅምሳኛለች ብድር በምድር ነው የእኔን ጥፊ ቀመሽ አዎ ስለዚህ እኔ ምር አሞኝ ነበር እኮ ኧረ እሱ ያማል እንደ ጥፊ አይደለ እንደ ያማል ጭው ነበር ያለብኝ ይገርምሻል ይቅርታ እንግዲህ በጣም ይቅርታሽ ማለት ቆይተሽ ስታስቢ ነገሮች በሰዓቱ ምንም ላይ መስትሽ ይችላል ቆይተሽ ስታያቸው ምናምን ግን በጣም የሚገርም ነው እሺ ስለ ፍላሹ ምናምን የምታውቂው ነገር አለ ስለ ፎቶና ስለ ፍላሹ አውቃለሁ አይ ኖርማል ነው። የምታውቂ ከሆነ እኮ ያለፈ ነገር ነው። ምክንያቱም ያው እሷም ትክክል ነገር ስላልሰራች አንቺ አዎ እሷ ልትደብቅላት አትሞካከሪም። ምክንያቱም እሷም ትክክል አይደለም እያደረገች እኔ ብደብቅ ኖሮ እኮ አንቺ ጋር መጥቼ የሚውሉ ነገሮች አላወራም። ታውቂያለሽ፣ እኔ እውነት መናገር ስላለብኝ ኦር ደሞ አሁን ላይ ስለቆጨ ነገሮች የለም። ስለቆጨ ከሷ ጋር ያደረኩት ነገር ሁሉ ትክክል ስላልነበርኩኝ እኮ ነው አሁን ላውራሽ የመጣሁት ገባሽ አይደል ስለዚህ መደባበቅ ካለ ለምን መጀመሪያ ነው ስለመጥቻው ላውራሽ ይችላል አልችልም እኮ ነው አከረምሽ እኔ ግራ ገባሽ ማለት እኔ ስለሷ ያው ቃላት የለኝም እንዲህ ብዬ ለመግለጽ ምንም ቃል የለኝም በቃ በጣም በቃ ከቃል በላይ ስለሆነች ማለት ነው ግን እንግዲህ ያው ለሁሉም ፈጣሪ እጁን ይሰጣል። እሷም እጇን ነው የሚሰጣት። መጨረሻ አወዳደቋ አያምርም። እንደዚህ አሁን ብላብላ አወዳደቋ አያምርም። ግን እንግዲህ ፈጣሪ ሆናት። አሁን እሷ ከሰው ወታለች፣ ከህብረተሰቡ ከሰፈርም ከምንም በቃ ካለው ማህበረሰብ ሁሉ ወታለች። ለምን እያደረገችው፣ ስራዎቿ ማለት ነው። ከኔም እኮ ወታለች። እኔም ጓደኝነቴን ከሷ ጋር ያለኝን ነገር እኮ አቁሜ አይደል። ለምን በቃ እስከ ዛሬ ራሱ እኔ ያደረገችኝ ይሄ ይሄ ነው ብዬ ብነግ በጣም ብዙ ነገር ግን ማውራት አልፈልግም። ብዙ ነገር አለ ያደረገችኝ ነገር በሙሉ ስለዚህ ይሄ ይሄ ብዬ ማውራትም አልፈልግም። ነገር ግን በቃ አሁን ከዚህ በኋላ እኔም ከሷ ጋር ያለኝ ነገር ስለቆመ እኔም ለአውራሽ የመጣሁት ለዛ ነው፣ ገባሽ አይደል? ስለዚህ አቀካታ አርቀ ያለው ከሷ ጋር ያለኝ ነገር ያው ያለውን ነገር መጥቼ ለአውራሽ ብዬ ነው። እንግዲህ አሁን ምዝም ብዬ መንገድ ላይ ምን ነው የቀጠርኩሽ? ያው እንግዲህ ለእንትን ማይመችም ግን እኔ በሰፊ ያለውን ነገር ቁጭ ብለን የሆነ ቀን ብናወራ ና ያለውን ነገር በደንብ ምክንያቱም አሁን ይሄ እንግዲህ ለቤተሰቦቼ ያው እነሱ ፊት ነው እንትን ያልኩሽና ያው ያለውን ነገር እንዲያቁት ማለት ነው እኔና አንቺ ግን ሻይ ቡና እያለን የሆነ ቦታ ምክንያቱ ምኔ አሁን የሄርሜላ ነገር ሳይሆን የሚያሳስበኝ የሩታ ነገር ነው። ገብቶሻል። እኔ መሀላቸው ሁለቱ በጣም ይዋደዳሉ፣ ይፋቀራሉ። ግን የሆነ ነገር አፍዝዘዋለች፣ በሆነ ነገር አደንዝዘዋለች። ምንም አብርሃም ከእሷ ጋር መለያየት አልቻለም። ያን ደግሞ እኛ ተባብረን እሱን ማዳን ስላለብን ያው የምንችለውን ያህል ያቅማችንን ያህል መሄድ አለብንና አሁን ለዛ ነበር እኔ አንቺ ያለውን ነገር ነግረሽኝ፣ እስኪ ምን አድርገን መለያየት እንደምንችል እኔና አንቺ ሻይ ቡና እያልን እንቀጥል። በቃ እንግዲህ ሻይ ቡና እያልን የቀረው ጨዋታችንን እንቀጥላለን። ግን አንድ በቃ ለቤተሰቦቼ እኔ መጠየቅ እምፈልገው በቤተሰብ ፊት እስቲ ስለዛ ሰዓት ታሪክ ነገሪ እስቲ። ያ ምንድን ነው ያደረጋችሁትና ምንድን ነው የተካው የተከናወነው ነገር ስንኳን ታዩ። ምክንያቱም አንደኛ ቤተሰብ ፊት ነው ያለነው ሁለተኛ ደግሞ መወራት የሌለበት ነገር እ ቤተሰቦቼ እንዲያውቁ ስለፈለኩ እኮ ነው በዚህ ጉዳይ እንዳጠይቀኝ ምክንያቱም ማውራት አልፈልግም አላወራም ይቅርብን አደለ ይሄ ምንም ኖርማል ነው በቃ ይሄ እንዳሰራችበት እኮ ማናችሁ የምናምነው ነገር ነው ግን አሰርታችሁበታል አላሰራችሁበትም ቪዲዮ ላይ ማውራት የሌለብን ግን አብራችሁ ነበራችሁ በሰዓት አዎ እሱ አብረን ነበርን። አብረን እንደገዛ ነገር ሻ አብራችሁ ሄዳችሁ ያሰራችሁበት ነው። እንዴት ነው? በምን ሂሳብ ነው? አይ ቆይ፣ ምንድነው ሰው ያለ ምንም ምክንያት ያንም ያህል ሰዓት የወርቅ ሰዓት እንግዲህ አምጥቶ ለስጦታ አይሰጥም አይደል? ምንድነው የተደረገበት ነገር? እዛ ሰዓት ላይ ምንድነው ያለበት ነገር? እሱን ማሂ፣ ይቅርታ አድርጊልኝና ማውራት አልፈልግም። ምን ችግር አለበት? ነግሪኝ፣ ኖርማል እኮ ነው። አንዴ እናንተ ስታረጉት እንትን ያላላችሁ? አይ አብራ ያላደረኩ ምን ሰማው እንጂ ሂደቱን እኔ አብረት አላደረኩም። ግን ማውራት ምንድነው የተደረገበት፣ ካሜራ ሊሳን እናንቺ፣ ምንድነው የተደረገበት ነገር አይደለም። አይ ይቅርታ አድርግልኝ። እናንቺ ልንነጋገር ማለት ልንግባባ፣ ተነጋግረን ልንፈታ እና እኔ ቆጨኝ ነገር ልነግርሽ ነው የመጣሁት እንጂ ልንከራከር አይደለም። ስለዚህ ያለውን ነገር እኔ አወራሻለሁ ከካሜራው ውጭ ያለው ነገር እነግርሻለሁ። አሁን ግን ካሜራ ላይ ነገር ምንም ያተደረገ ማለት ምን እንደሆነ ኬት እንደመጣ ሰዓቱን ምንጭ ብቻ እንድትነግሪ ነው የሚፈልገው ነገር እኮ ቁጭ ብለን እናወራለን። ነገር ግን አሁን ግን እንደዚህ በካሜራ ላይ ሆኜ ግን አላወራም። ይቅርታ አድርገኝ። እሺ፣ በቃ ይሄ በቃ። እሺ፣ እኔና አንቺ ቁጭ ብለን እናወራለን። እሺ፣ እሄድ እያልሽ ጠብቂኝና አንድ ቤተሰቦች እንተሰናብቼ እንተንላለሁ ሻይ ቡና እያለኝ ቀጥለዋለን። እሺ፣ ደስ ይላል። እሺ፣ ለምን ጠብቂኝ፣ አብረን እንሄዳለን። እሺ፣ እሺ። ቤተሰቦቼ እንግዲህ ያው ያለውን ነገር ነግራችኋ አለው ብላለች። ካልሆነ ከተመቸኝ ድብቅ ካሜራ አይሼ ካሜራማን ትከተለኛለህ፣ ዝም ብለ እንትን እንላለን።